ፊት ቃል ገባለው ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው። አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። አሰላሙ አሌኩም። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ውድ ተመልካቾቼ እንዴት ናቸው ላይ ሰላም ናቸው ወይ እያላችሁበት ያለ ሰላማዊ ላያችሁ፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ ለምታደርጉልኝ እጅግ እጅግ አመሰግናለሁ ማለት ነው። አሁንም ላይክና ሸር ያስፈልገኛል ማለት ነው። እንግዲህ ዛሬ ሱማያ እስከ ዛሬ ሳይድም እንግዲህ አጣሯል ውጭ የምፈልጊው ንገሪኝ የምፈልጊውን ንገሪኝ ብሏልና እንግዲህ ሱማያም ደጋግማ ታናግራለች። በነገራችን ላይ የሰማት ያዳመጣት የለም። ዛሬ ግን ሙሉውን ቪዲዮ የምፈልገውንና ሳይድ መማረግ እንዳለበት ሀዩን ፍታ ነው ያለችው ወይስ ምንድን ነው ያለችው? ልጆቹን ለማያከፈልክ ሁዩም መፍታት አለብህ ወይስ ምንድን ነው ያለችው? የሚለውን አብረን ተከታትለን እንጣ። ወደ ቪዲዮ አብረን እንሄድ እና ቪዲዮ አለ። እስኪ ሱመያ የምትፈልገውን ነገር ምንድን ብላ ነው የተናገረችው? የሚለውን አብረን እንመለከታለን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ ማለት ነው። ቪዲዮውን ደግሞ እስከ መጨረሻ ላሳያችኋለሁ እኔ አድርግ ያልኩትን ነገር ማለት ነው። አድርግ ያልኩትን ነገር ካደረገ ነገው ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የኔ ቃል ነው። ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርገ ያልኩትን የሚያደርግ ብቻ ከሆነ ማለት ነው። የምፈልገውን ንገሪኝ አድርጋለሁ ብሏል እራሱ ማለት ነው። ወጥቶ እኔ የምፈልገው እናገራለሁ ማለት ነው። ግን እስመገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም አብራሪያ ምናምን ምናምን እንገናኝና እንገናኝና ላስረዳሽ ምናምን ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል በመሀል ጠይቃለሁ ይሆን ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል በመሀል ጠይቃለሁ የሆን ያ ወንድ ልጅ የማን ነው ሰይድ። ልጁን ንገረኝ፣ የማን ነው ግን አዩን፣ ስታገባ የማን ነው? መናገር የከበደህ ምንድን ነው? በቃ ተናገር። አሁን ምንድን ነው መሰለ የምታደርገው ማለት ነው። በቃ ምንድን ነው የምትፈልገው አልከኝ አይደለ? የምትፈልገውን ልንገርህ ቀጥታ። ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት እኔ ትግባ ምናምን፣ እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ልጁ ይመርመር፣ ሕጻኑ ማለት ነው። ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ የተመረመረው ወረቀት የኔኑ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀው፣ ትብክ ላይ የዛን ጊዜ ልጁ የአንተ ነው ወይስ የኔ አደለም የሚለውን እናያለን። ንገራት እንደዚህ። ለቃ አስመርምሩና ልጁን ቪዲዮ ቀርጻ ሰው ልከ፣ ጓደኞች ነፍሰው ነው የምታውቀው እዛ

ቀደምጠን ቪዲዮውን ተመልሰናል። እንግዲህ ሱመያ እንደምትለው በነገራችን ላይ ባለፈውም ተናግራለች ማለት ነው። እንደተናገረችው ከሆነ ባለፈውም ተናግራለች ማለት ነው። እሱ ደጋግሞ እየጠየቃት ቢሆንም ግን እሷ በቪዲዮዎቿ ላይ ደጋግማ ለመናገር ችላለች ማለት ነው። አሁንም የምትለው ከሁዩ በፊት እዛ የመን እንዳሉ አንድ ወንድ ልጅ አለው ነው ያለችው። ታይቀደምም ቪዲዮ ሰምታችሁ ከሆነ ሰይድ ምን ብሏል? የአባት መመሳሰል ነው እንጂ የእኔ ልጅ አይደለም ብሏል ማለት ነው። ለዛ ደግሞ ማብራሪያ ሱመያ ትፈልጋለች። ማብራሪያ ስትለም ስትለው ቤተሰብ እና ቤተሰብ እዛ ያሉት ይጋደላሉ፣ ይጣላሉ። ስለዚህ ያንን እንዲነግርሽ ከፈለሽ በአካል ነይና ያላት እሷ ደግሞ ማንኛውም ነገር ላይ አሁን ማስረዳት ይችላል። ማንኛውም ነገር ላይ መናገር ይችላል ማለት ነው። በእሷ ዙሪያ ወደ እሷ የሚጠጉ ሰዎች አሉ። ያንን ነገር ተናግሮ ለእሷ እንዲደርስ ማስደረግ ይችላል ማለት ነው። ምክንያቱም እሱ ልጆቹ ማየት ይፈልጋል። ልጆቹ ማየት ተፈለገ ደግሞ አሁን አጭሩና አጭሩ፣ አንደኛ ይችን እንቋቅሮት የሆነች ልጅ ጸጥ ማስባል አለበት። ጸጥ ዝም ዝም ብር ብር፣ አይኗ በረ ሄዲና ብርብር አትበልብን። ስለዚህ አንደኛ ሱማያ ሐዩ ጸጥ ማለት አለባት። ማለት አለቀ። በሁለተኛ ደረጃ እንግዲህ ሱማያ የምትለው የመን የተወለደውን ልጅ የማን ነው? ቀጥሎ ደግሞ የእንትን ትፈልጋለች ማለት ነው። የምርመራ የማለት ሲ ምርመራ ስላችሁ አባትና ልጅ የመሆናቸውን ማረጋገጫ ትፈልጋለች? እሱን ደግሞ ሐኪም ቤት ወስዶ አስመርምሮ የእሱ ልጅ እንዳልሆነ ያንን ካመጣች በኋላ በይኸው በእኛ ፊት ቃል ገብታለች። ልጁን ወስደ ያሳሳየዋለች ማለት ነው። ልጆቹን ወስደ ያሳሳየዋለች። ላኪን ግን አንደኛ እዛ ያለውን የተወለደውን ልጅ ሰው እያወራ ነው። ሀዩን ሊያገባ ሲል ሰው እያወራ ነው። እንደዚህ እንደዚህ ነው፣ ይሄ ነገር እንደዚህ ነው ብሌ ስነግረው እንዳላየ ነው ላሻለኝ። ስለዚህ ለምን እንብላለ በትዳር ላይ ደግሞ፣ በነገራችን ላይ አንድ ሰው የሆነ ጥርጣሬ አይቶ ሲናገር፣ ያ ሰው ደግሞ ማስረዳት አለበት። የሚያሳምን ነገር አምጥቶ ማስረዳት አለበት። ለምን ትዳር ነው፣ እዚህ ጋር ቀልድ አይደለም፣ ጨዋታ አይደለም፣ ልጆች አሉ፣ ህይወት ነው። በቃ ከአንድም አልፎ ወደ ሁለት ወደ ሶስት የተሄደበት ህይወት ነው። ስለዚህ በህይወት ደግሞ አንድ ሰው ብቻ አይደለም የሚጎዳው፣ ብዙ ሰው ይጎዳል። ስለዚህ ያንን ነገር ማስተካከል ስላለባት ሱመያም እንግዲህ እውነትን ተናግራለች። እኔ በሀዩም አይደለም ያን ያክል የተጣላ ነው፣ ግን እኔ ያልኩትን ያላደረጋቸው ብዙ ነገሮች አሉ፣ እነዛን ነገሮች አውጥቶ ይንገረኝ ብላለች። የመን የተወለደው ልጅ የማን ነው፣ በሱ ስም ነው ሁሉ ነገር፣ እሱንም ነው የሚመስለው ያለው ነገር ብላለች ማለት ነው እንግዲህ ተይ ቀደም ታቆ ከሆነ ሱመያ የሆነ ጊዜ ለመውለድ እየሞከረ በጣም ረጅም ጊዜ ልጅም ቢብሏን ነበር። ከዛም በኋላ ግን አላህ በጥበቡ በሰፊው እጁ ሰጥቷታል ማለት ነው፣ ከአንድም ሁለት ልጆች ማለት ነውና አልሐምዱሊላ ኒሆኑ ሺ ያደርግላት ማለት ነው። ስለዚህ አሁን እሷ የምትፈልገው እምኪን ከኔ ከኔ እዛ ጋር በነበረው ጊዜ ሊሆን ይችላል። ላኪን ግን ማስረጃ እፈልጋለሁ። እያንዳንዱ ያስረዳይ። ለምን ሆነ፣ እንዴት ሆነ፣ እንዴት እስተከሰተ፣ እንዴት ሊሆን ቻለ፣ ያለውን ነገር ያን ነገር ማወቅ ፈልጋለሁ ብላለች። እንግዲህ ሰይድም እንግዲህ ዛዛታ ቀዛሳ ቀብጠርሴ ቅንጣርሴ ታትል ሁለተኛ ደግሞ በስልክ አሳምናታለሁ የሚለውን ሱመያ ይህንን አልቀበልም ብላ አራት ነጥብ አስምራበታለች። የምትፈልገው የምርመራና የምርመራ ውጤቱንና ውጤቱ ነው ማለት ነው። ስለዚህ ተመልካቾቼ እንደዚህ ነው ማለት ነው። እስኪ ደግሞ በቀጣይ ደግሞ ምን ሊሆን ሳይድ፣ እውነት ልጄ ነው የኔ ልጅ ነው ብሎ ይናገራል? ወይስ ደግሞ አሁንም በአካል ላገኝሽና ነው የሰው ህይወት እበጠብጣለሁ አልናገርም ሚል ይሆን? እስኪ እንግዲህ አብረን እና በቀጣይ እንግዲህ የምርመራ ውጤቱን አብረን እንጠብቃለን ማለት ነው። ሳይድ እንግዲህ ምን እንደሚል እንግዲህ አብረን እንጠብቃለን። ምክንያቱም አሁን ላይ የእሱን ትዳር ብቻ ሳይሆን የወንድሙንም ትዳር እዚህ ጋር አበላሽቷል። የወንድሙ ሚስት ያለችው እንግዲህ ከልጆቿ ተነጥላ ሱማያ ጋር እንዳለች ነው ሱማያ የሚተናገረችው እንግዲህ ሱማያ ጋር ነው ብቻዋን ያለችውና ከልጅ ተነጥሎ መቀመጥ ደግሞ ከባድ ነው። በዛ ላይ ህጻን ይመስለኛል ልጆቹ ያን ያክል አንትር አይደለም። እና እኒህ ልጆች በእነሱ ምክንያት ደግሞ ሌላው ሰው ደግሞ መጎዳት የለበትም ብዬ ነው የማስበው። ያሉትን ነገሮች ሰይድ እውነት ያንተ ልጅ ካልሆነ ማለት ነው እውነት ያንተ ልጅ ካልሆነ ለምን መናገር ፈራህ? ሁለተኛ ደግሞ ለምን ራስሽ ነው በአካል እንደዚህ እንደዚህ ነው። ለምን ወንዶች አንዳንዴ ማለት ነው በአካል ታገኛቸው የመረይ ነው ሴቶቹ አዝን ያሳምኗቸዋል። ስለዚህ ሱመያም እንደዛ ፈርታ ነው ማለት ነው። ምክንያቱም ወንድ ልጅ ነው የማሳመን አቅም አለው። ስለዚህ እኛ ሴቶች ደግሞ ትንሽ ነገር ነው ልባችን ሰስ ነው። ስለዚህ በዛ ነገር ስለሆነ ነው። እንግዲህ ሳይድ እንግዲህ ሌላ ዛዛታ መዛዛታት አታመጣም ቀጥታ እና ቀጥታ እንግዲህ እንትሩን ይዘህልን ትመጣለህ ብለን እናስባለን ማለት ነው። የምርመራ ውጤቱን። በእርግጥ እዚጋ ሌላም ትዳር መበጥበጥ የለበትም ብዬ ነው ማስበው፣ በነገራችን ላይ ምክንያቱም እንደምታወት የወንድሙ ትዳር ተበጥብጧል። እዛ ጋ ደግሞ እውነት የእሱ ልጅ ካልሆነ እዛ ጋ እውነት እውነት ሆኖ የሚበጠበጥ ከሆነ በነገራችን ላይ ያሉትን ነገሮች ወይም እነዛ ሰዎች ፈቃደኛ መሆን አለባቸው እውነት ጓደኛ ከሆኑ እውነት የሚጓደዱ ምናምን ከሆኑ ያን ያክል እንትን የሚመጣ የተመካከሩበት ነገር ምንም የሚመጣ ያለ አይመስለኝም። እንደ እኔ እንደ እኔ ማለት ነው ከተመካከሩበት ቀላል ነው ሁሉም ነገር እና እንግዲህ ተመካከሩበት ነው የምንለው። እንግዲህ ቦክስ እና ምክር ለሰጪው ቀላል ነው ትላለች፣ አያቴ። ትላላችሁ እንግዲህ ምንም ማረግ አይቻልም። ሳይድ እንግዲህ ያለውን ነገር አጣርተፍ ይዘህ እና ከዛ ሱማያ ደግሞ በመቀጠል እኔም በማጣራት በምችለው መልኩ በራሴ አጣራለሁ ብላለች ማለት ነው። በራሴ አጣራለሁ፣ ማጣራት ባለብኝ ራሴው ህጂ አጣራለሁ ብላለች። እንግዲህ ማወቅ የፈለገችውን እሷ ታውቃለች። በቀጣይ ቪዲዮስ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ